ኢየሱስ ክርስቶስ ስለ ሰው ልጆች መከራ የተቀበለበት በመጨረሻ ሞትን ድል አድርጎ በመነሳት ሰላምን ያበሰረበት ትንሣኤ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ፋና ፖድካስቶች ነን። ጸሎተ ሐሙስና ስቅለት እንዲሁም ዋዜማውንና ትንሣኤውን በተለያዩ ዝግጅቶቻችን ከእናንተው ጋር እንሆናለን። ዛሬ ከአክፋዮች ጋር ነው ቆይታ የምናደርገው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። አይታችን ምናየታችን ኢየሱስ ክርስቶስ እስኪነሳ ድረስ ምግብ አንቀምስም ብለው እንደተናገሩ በመቃብር ሆኖ እኔ ምግብ አልበላም በማለት ሌላ ጊዜ ትዝ የማይላችሁ ምግብ ፊታችሁ ላይ ይመጣል። እየተሰራ እኮ አይደለም ግን ከዲያቆን ዶክተር ከሳቴ ብርሃን ጋር ቆይታ ልናደርግ ነው ዛሬ። ከፈጣሪ በታች ሐኪም ደግ ነው ይላሉ። የተከፈለልን ዋጋ ብናቅ ሌሎች ላይ እንደዚህ አናደርም። ተስሞ የተከዳ ዞሮ ይመጣል። ታገኘዋለሽ ወይ ታስቢዋለሽ? በዓሉን ከሴት ታራሚዎች ጋር ለማክበር እዚህ ተገኝተናል። እንደት እንደ ጓደኛ ሆነን ሁላችንም በዓል እናሳልፋለን። እስር ቤት ለሴት ልጅ በጣም ከባድ ነው። እናቴ ነገ ትመጣለች፣ ዛሬ ትመጣለች እያለች ነው በዚህ ወጥቼ የቀረሁት እና የአራት ወር ሕጻን ልጅ ትቼ ነው የመጣው። አይቻት አለቀ። ይህ ፋና ፖድካስት ነው። መስቀል ላይ ሲውል ለደጉ መድኔ ባሕርህ ባሕርህ ቢደንቃቸው ደግናለህ። ይሄንን ፕሮግራም በፋና ፖድካስት ይከታተሉ። እንወዳቸዋለን እነኝህንና ሌሎች ዝግጅቶችን ይዘን በፋና ፖድካስት በዋዜማውና በበዓሉ እንጠብቃችኋለን። አብራችሁ